ትንሽ ቆይም ነበር ስራው አለቀላችሁ። እስኪ ቶሎ በይማ የሚጠጣው። አዎ በተን በተን ይፋ በተን። ስራው አለቀን። ስራውንማ በጠዋት ጨርሼው ነበረ። ነው አንተው

እኔ ይሄን ሰው እያልኩ አናቱም ብዬ ካልገላገልኩሽ በቃ ምንም። የእኔ ጆሮ ግን ድርስ ብትለው ይሄ ሰፈር ይደርስ፣ እቤት እኮ ይደርስ ነበር። ይሄ ወሬ እቤት ይደርስ ነበር። አሁን ለምን መጣህ ነው? አይ እኔማ እዚህ ቀመስ ብዬሽ አንተ ይህቺን ሰፈር አንተ ያበድ የጠላ እኮ ነው፣ ጎንጆ ጠላ ነው። ምን ይወጣላት በጣ ነው። እኔማ እዚህ ቀመስ ብዬሽ አንተ ይህቺ መቼ ሳያችን ሰፈር ደስ አይለኝም። እሱማ ነው እኮ እኔም እኮ ጎንጨት እላለሁ ብዬሽ እንዲሁ እንዲሁ ነበረ። ወይ ምን ችግር አለው? ቢደገም ሲኛ እሱስ ግን ቆንጆ ነው ማ እኮ ነው። እኔ እኮ ቢሆን ደስ ይለኛል ነገሩ

እንዲሁ አንተ እመጣለሁ። መለጡ ድያላዩ አለመ እመጣለሁ። በቃ ነገሩ እንግዲህ ትናፍቁኛላችሁ። ደህና አደሩ ጭ ሄዱ መሰለኝ ዚህ ሄ ሄዱ መሰለኝ። ይመለሳሉ። ከአተላው ሳይደፋ ከዚህ ቤት አይወጡም። ነ እኛ እስከምንወጣ ድረስ ነው። ይመለሳሉ። ድገሚን እስቲ አዎ ድገሚን። ዛሬ ማሰንቀ ነው እንደወጣለው። እንዴት ነው ሄዱ? ያ ሄዱ ጀማዎች ሰላም አገኙ። ስራ አለባቸው። እንደ ትንሽ ቀደም ነበር። ዛሬ ምን አመልጦኝ ይሆን? እነዛ ልጆች መተው ነበር እንዴ? እነዛ ተንከሲሶች አህ መተው መተው ሲጫወቱ ቆይተው ነበር። አህ መተው ነበር። እናንተ ደግሞ እነሱ እኮ የዚህ ቤት ታፔላ አይደሉ እንዴ? መች ጠፋ፣ ይጠፋሉ? ከዚህ ቤት ጠላ ያለ የተባለ ቀን እኮ ምን በማግስቱ ነው የሚመጡ። መች አይ እናንተ ነገር እንዴ! ቤቱ ድምቀት ጥሩ ልጆች። ምን አርጋችሁ ምን አርጋችሁ ነው? እነዛ ተንከሲስ ናቸው ብታያቸው። ረጅሙ ልጅ ረጅሙ ልጅ ታንከ እዚህ ስናቸው እዚህ ጀመር እልቢ ስናቸው እዛ እንዲያው ባይመጡ ደስ ይለኛል። እና ልትሄጂ ነው? ምንድን ነው የምታወሪኝ? ሊሄድ ነው ጋር እነዚያ ልጁ ታዲያ የምንውጣቸውን አንቺን እያሉ እኮ ነው የሚመጡት። እነዚህ ጋር ቁጭ ብለው የነበሩት እነዚያ ተንኮላ አንቺን እያሉ እኮ ነው የሚመጡት። ተጨምረህ እንጂ ጣለውን ብለው እኮ አይደለም የሚመጡት። አንቺን እንዲያችን ልጅ እንወዳታለን እያሉ ሁለቱም ወዴው ይሻል መሰለኝ። እኔ በእርታታ እትዬ እምኮ አለ እንደው ዝም ብላችሁ ነው እንጂ እኔ እምኮ በጣም ነው የምትናፍቁኝ። የጨዋታ ውካታ። አይ ነገሩ ስምንት ቀን ነው አልቆይም፣ ቶሎ እኮ ነው የምመለሰው። አይ